ከሻወር ሲወጣ ለካስ ከኔ ክላስ ከበር ኋላ ተለጥፏል ማለት ነው። ሴትዮዋ ደግሞ እናቱ እንደ አጋጣሚ ወደ ሌላ ሀገር ላይ ህክምና ሄዳለች። እሱ ለካስ ውጭ ያለውን ነገር በደንብ አጣርተዋል። እኔ ደግሞ የማውቀው ታሪክ የለም። በቃ ያው አጠቃኝ። ያው እንግዲህ እግዚአብሔር የፈቀደ ሆነና እርግዝና ተከሰተብኝ ማለት ነው። ደፈረኛው ስንት አመት ሆነ? የመዳም ልጅ የደፈረሽ? አይ ሀያ ምናምን ይሆነዋል የሃያ ምናምን ዓመት ጎረምሳ ነው። አዎ እና የሚገርምሽ ነገር ከዛ በፊት በቃ የሆነ መድኃኒት ምናምን ይወስዳል መሰለኝ። በቃ የሆነ ልሞት ነው ምናምን እያለ ይንጠላጠላል በዛ በዚህና፣ እኔ ቆልፌ ምናምን በቃ ራሴን በጣም ነበር የምቆጣጠር ማለት ነው። የሆነ ጦርነት በይ እንደዚህ፣ የሌለ በጣም እፈራ ነበረ። ግን በቃ እግዚአብሔር የዛ ቀን አጋለጠኝ ማለት ነው። ከዛ የሆነ የቻልኩትን ታጊ የነበረ ግን እንግዲህ ምንም ማድረግ አልቻልኩም። እርግዝና ተከሰተብኝ። ከዛ ልክ አይ አልነገርኳትም ከዛ ዝም አልኩኝ ወር እስኪሆነው ድረስ በቃ ተመልሽ እንደዛ ባረገኝ በሳምንቱ ወደ ጃዛ ቦታ ተመለስኩ ጓደኛዬ ደግሞ ወደ ስራ ሄዱ ነበረ ምን ሆንሽ ምናምን ሲለኝ አሞኝ ነው ምናምን አልኩት ማለት ነው ይመጣና ይመጣና ይሄዳል አቡ የዚህ ጋር ልትሄጂልኝ የምፈልገው ማለት ነው እረፍት ሄጄ ከጓደኛ ጋር ቆይቼ በመጣው በሳምንቱ ይሁን በእንደዛ ነው ጥቃት የደረሰብኝ ማለት ነው። እንግዲህ ይሄን ነገር እንዳትረሺ ማለት ነው። ከዛ ቆይ፣ ማርያም፣ ኢጃዛ ሄደሽ በተመለሽ ሳምንት ነው የተጣረቡ የሴትዮች ልጅ የደፈረሽ? አዎ እንደዛ ነው በትክክል ቀኑን ይሄ ነው ይሄ ነው ብዬ የማስታውሰው ነገር የለም። እንዳዲስ ከተመለስሽ፣ እንዳዲስ ለስራ እነሱ ጋር በተመለሽ በሳምንት እንደዛ ከተመለስኩ ሳይሆን እየሰራው እረፍት ሄድኩኝ ረፍት ሄድኩኝ እረፍት ሄድኩኝ። ረፍት ሄደሽ በመጣሽ ኢጃዛ በተመለስሽ በሳምንት ደፈረሽ። ከዛ በተደፈረሽ ሳምንት ደግሞ ኢጃዛ ወጣሽ። ስለዚህ ኢጃዛ ሽ በአስራ አምስት ቀን ነው ማለት ነው። በቃ አይምሮ ስለተጨናነቀና በጣም ስለተረበሽኩ ነው ለማረፍ የፈለኩት የወጣሁት አይ፣ በሶስት ወር ምናምን ነው መጣ። በሶስት ወር በአራት ወር እኔ ጃዛ ብዙም አይመቸኝም እንደዚህ። ሳውዲዎች እንደዛ ነው ጃዛችሁ መሰለኝ፣ በሁለት ወር ምናምን ነው። እዚህ ካታር፣ ዱባይ፣ ሌላ ሌላ አረብ ሀገራት የጠፉ ልጆች በሳምንት እና በአስራ አምስት ቀን ነው እንደ ወረት ዘመ ከተባለ በአስራ አምስት ቀን ነው ወይ በሳምንት ነው ጃዛ የሚያጡት። ሳውዲ ግን በሁለት ወር በወር ምናምን ነው ጃዛ የምትወሩት አይደል እንደዛ ነው። እኔ ግን ያው በወር በወር ይፈቀዳል። ግን እኔ ብዙም የምወጣበት ስለሌለኝ ይሄ ጓደኛ ከመጣ ምናምን ከገጠር እየሰራኩ ነው እኔ መጥቻ ምናምን ሲለኝ ነው የሚሄደው ማለት ነው እንጂ ዝም ብዬ ለማንኛውም ነገር አልወጣም። ከዛ ስለዚህ በአስራ አምስት ቀኑ የዛኔ ስለተረበሽ ሙድሽን ለማስተካከል እጃዛ ቤት ሄድሽ? አው የሆነ ውስጤ ባዶ ሆነ፣ ተስፋ ቆረጥኩ። በቃ ራሴን ሁሉ አመመኝ። በቃ ጸጉሬ ሁሉ አቆረጥኩት። በቃ የሆነ ነገር ውስጥ ገባሁኝ። በቃ የሆነ ጭልም አለብኝ። ይሄ ከፊት ለፊት በቃ ብዙ ነገር እያሰብኩ ስለነበር ይሄንንስ እንዴት ብዬ ነው ለሱ የምነግረው፣ እንደገና ስቀጣ ህይወቴ ምናምን ብዬ ግራ ገባኝ። እንደውም እርግዝናው ሁሉ አላወኩም ነበረ። ዝም ብዬ ያ ነገር ስለተከሰተ ነው። ከዛ ደግሞ ይባስ ብሎ እንትን ይቀረ ያው አረገዝኩ ማለት ነው። የሴትዮሽ የመዳመሽ የመዳምሽ ልጅ አንቺን ከመድፈሩ በፊት ከፍቅረኛሽ ጋር ግንኙነት አድርጋችሁ ታውቃላችሁ ማለት ነበር። ይኸውልሽ፣ እኔ የምልሽ አሁን ከጓደኛዬ ጋር ቆይቻለሁ ብዬሻለሁ። እንደመጣሁ በሳምንቱ ነው ይሄ ራሱ እንትን ያለኝ የደፈረን። ኦኬ፣ ከፍቅረኛሽ ጋር ኦልሬዲ አንቺን የመዳምሽ ልጅ ሲደፍረሽ፣ አንቺና ፍቅረኛሽ ስንት ጊዜያችሁ ነው በፍቅረኝነት የቆየንበት ጊዜ ነው? የቆያችሁበት ጊዜ እስከተደፈርሽበት ቀን ድረስ ነው የምልሽ። ያኔ የስንት ጊዜ ፍቅረኛሞች ነበር? የዓመት የሁለት ዓመት የወራት የዓመት እንደዛ ይሆነናል። አብዛኛውን በእንትን ላይ በፌስቡክ ስለምናወራ ብዙ እንትን አለ። ምክንያቱም ከትውውቅ ጀምሮ ካልነ ይረዝማል እና ግን ዋና እንደዚህ እንትን ካልነ ዓመት እንደዛ ይሆነናል። አመት ከተዋወቃችሁ በፍቅረኝነት አብራችሁ አመት ሆኗችሁ ነው አንቺ ይሄ ነገር የተፈጸመብሽ። ቀጥ ያሁን ወደ ኢጃዛ ቤት ተመልሰናል። በተደፈርሽ በሳምንቱ ወደ ኢጃዛ ቤት ተመለሽ፣ እሺ፣ ምን ገጠመሽ? ከዛ እሱ ምን ሆነሽ ነው ምናምን አለኝ። እንደዚህ አሞኝ ነው ምናምን አልኩት። በቃ ሳምንት ያል ምናምን እያለቀስኩ ዛ ቆየውኝ። ከዛ ሳስቡ እንዴ አሁን የሆን ነገር ቢከሰት በዚሁ እንደገና ደግሞ ብርም አልተቀበልኩም ነበረ። በቃ መመለስ አለብኝ ወደ ስራ አልኩና ተመልሼ በቃ ተቀየድኩባቸው ለነሱ። እሱ ጭራሽ ዓይኔ ማየት ፈራ ማለት ነው። በቃ እኔ በዚህ ከሰማኝ በዛ ሚሸት የሚሸሸው እህቶቹ ጋር በጣም ነው የምግባባው። ከዛ ልክ ወሩን ጠብቄ እንትንስል ቀረ እንትኔ እርግዝና አወኩኝ። ከዛ ነገርኩትኝ በቃ ያው እንደዚህ አንተ እንትን ብለኛል ያው እርግዝና ተከሰተ አልኩት ማለት ነው ከዛ እና ምን ችግር አለ አለኝ ችግር የለውም ሲለኝ ምን ማለት ነው ማሾፍክ ነው አሁን እንደዚህ ሆኗ ወይ እናገራለሁኝ ወይ ደግሞ ይሄን ነገር እንደምንም ማስወግድልኝ እኔ ራሴን ለመቀየር ነው የመጣሁትኝ ስለዚህ እኔ ይሄን ነገር ምንም ማድረግ አልችልም በቃ ምናምን ወይ ራሴ ያጠፋለው ምናምን ስለው ማስወረድም አላመጣም መድኃኒት ሀራም ነው አለኝ። ሀራም ነው ፎቅ ናር አለኝ። ከላይ ሳት አለ ነው ምናምን አለኝ። ከዛ አውቃለሁ ግን በቃ ምንም አልፈልግም ከአንተ ይሄ አልፈልግም ሊያደርግል ምናምን ስለው ኦኬ ምናምን ሂጂ ወደ ረፍት አለኝ። እሺ ብዬ ወጣሁኝ። መድኃኒት ሊያመጣልኝ ምናምን ማለት ነው ከዚህ ጓደኛ ካለበት እጃዛ ሳይሆን የሄድኩት ከጓደኞች ከእንዷ ጓደኛ ኢጃዛ ቤት የሄድኩኝ እንዳያውቅ ይኸኛው ብዬ ማለት ነው ከዛ የራስሽ ቤት ሳይሆን ሌላ ጃዛ ቤት ሄጅ? ፍቅረኛ ሌላ ጃዛ ቤት አዎ። ከዛ ፈጸመ። እናውቃለን የሚል ሰው ያመልክት ለፖሊሲ ይደውል አለቻቸው። በቃ ይህንን ነው ይኸው መልስ እየሰጠች ነው። ከፈለጋቸው ይ እንዲ ራማናት ራማን ታዲያማ እና ሲዛት ይህንን እኮ ለማድረግ እኮ እናንተ ሰው ያስፈልጋችኋል፣ ግን እናንተ አትተባበሩም። እንዴት አባት ይላርግን ንገሩ እስኪ ገብቶኝማ እናንተ ባልየው ጭራሽ አይሄድም። ይያዛል አላችሁ። ባል እኔ ይያዛለሁ ካለ ማን ነው የሚሄድላችሁ? ይችኝ አይቶ አሁን ደግሞ ይቃማ ያላት ልጅ ሄደች ደወለች ለኤምባሲ መሰለኝ። ስሙ የምትለው ቆይ፣ እች ገብታ ይኸው የምትለው ስሙ፣ የምትለው ቆይ፣ ምንድን ነው ያለችው?

ታሜ መንገዱን ሁሉ እንደዚህ እያሉ ነው የሚዘጋጉት ገና ወደ ኮሚኒቲው ሲደወል አደው ወደ ኮሚኒቲው መደወል አያስፈልግም ወደ ማንት ሰው መደወል አያስፈልግም በቃ አለቀ ግዴታ እናንተ መሄድ ያለባችሁ እዚህ ቦታ ማመልከት ነው ፖሊስ ጣቢያ መናገር ነው ብለን ስንል ዲቨር ኤቨር አይሰሙ አይሰሙም በቃ ቀልድ ነው የመሰላቸው ሰው እንዴት ሚስቱ ተደብድባ ተብሎ ይያዛል። እዚህ ኮሜንታተሮች ደግሞ አሁን ይያዛል፣ አሁን ይያዛል ጋይስ ብሬን ጠይቂው ትላላችሁ፣ ከሌን ጠይቂ ትላላችሁ። ማንንም አልጠይቅም። ያዝስ እንደ ሳሬ ምንድን ነው ማለት እንደ ምስቱ ሁሉም የሚላችሁ ምንድን ነው ብሬን ብጠይቁ ሳንበዲ ብጠይቁ ልጁ ልጁ እንዲያዝ አይፈልጉም። ልጁ እንዲያዝ ካልፈለገ ታዲያ ማን ይርዳችሁ? ያቃትላችሁ ልጁ እንዲያስ ካልፈለጋችሁ ማን ያግዛችሁ? ወይ መጫፈት ነው ማለት ፈርቶ ነው። ይሄን ያህል እንዲ ምንድን ነው ማለት ተጠብቁ። ምስቱ ማለት በህይወት አለች የለችም? እንዲህ ይደረሰባት ደግሞ ቆጭ ብሎ ይጠበቃል። ወላሂ ፈርቼ እንዳያሳፍሩኝ። ሀያ ደቂቃ ሆነን ነገረው ሎኬሽን ናቸው ያ ደቂቃ ሆነ። እኔ ግን እግዚአብሔር አደራህን እንደዚህ አይነት ታሪ ወቁባቃ ባል እንዳትሰጥኝ። አይደለም ሳውዲ አረቢያ ፖሊስ ጣቢያ ለመደወል የሚፈራ ባል ሳይለቅ ማይፈራባል ሰተኸኛል ወረዲ ግን ልበ ሙሉ አድርገው ከዚህ በላይ ይኸው ሰውየው ይህ ግሽ ጣራስ ባልጌው ይሄንን የዚህን ቤተሰብ የምታውቁ ለአላህ ብላቱ ንገስት ግቡና የቤተሰቦቹን ቁጥር ስጡን። ባልዬ አይደለም ይሄ ደብዳቢው ነው እኮ። ደብዳቢው ምን ይመስላል ደግሞ

አረጋገጥ ፈረመላችሁ። የሳውዲ ወንድ ወንድ ነኝ ብለ እንዳታወሪ ፈረመላችሁ፣ በፊርማችሁ አረጋገጠላችሁ ፊልተር አድርጎ አሁን፣ ማሬ ፊሊተሩ እንግዲህ ቻይና በሰጠችው ይጠቀመኛል። ስለ ፊሊተሩ አይደለም፣ አበሻ ግን ማ ያልበላችሁም ቦታ አሁን እኔ እዚህ ጋር አልበላኝም እንዲህ እንዲህ ብል ውሸት ነው። አሁን ስለ ፊልተሩ ታዩ። ማሬ የቤተሰቡን ሰው ከምታቁ ስጡ ካራስ ነገ በየቦታው እየወደቃችሁ ስትሞቱ፣ ነገ በየቦታው የእናንተ ልጆች ሲደፈሩ፣ ነገ በየቦታው ይህ ሲደርስባችሁ የዛን የዚህ ህመም ይገባችኋል። ምንም ችግር የለም። መወለድ ቋንቋ ነው። ሲጀመር ሰው ለመርዳት ሰው መሆን ብቻ በቂ ነው። የሰው ልጅ ለመርዳት መጀመሪያ በቃ እናንተ ሰው መሆን ብቻ ይቀድማል። ግን በተአምር አንዳንዶቻችሁ በተአምር ፈቃደኞች አይደላችሁ፣ በተአምር እንደዚህ አይነት ነገር ውስጥ እንትን ማለት አትፈልጉ። ግን ይህንን ነገር ስታስቡ ነገ እኔ